አሜሪካ ጦርነቱን ብትቀላቀል ኃያልነቷ ታሪክ የዛን ቀን ያበቃል ሲሉ የኢራኑ መሪ አያቶላህ አሊ ሀሚኒ ገለጹ። የኢራኑ ጠቅላይ መሪ አያቶላህ አሊ ሀሚኒ ዛሬ በሀገሪቱ ቴሌቪዥን ጣቢያ ባደረጉ ንግግር እንዳሉት ከሆነ በሀያል በኃይል አሊያም በጉልበት የሚመጣ ጦርነት ይሁን ሰላም አንቀበልም፣ ብለዋል አል አረቢያ እንደዘገበው ከሆነ ኢራን በታሪኳ በጉልበት ለመጣ ኃይል እጅ ሰጥታ አታውቅም በማለት ፕሬዚዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ መስጠት አለባት ሲሉ ላስተላለፉት መልእክት ምላሽ ሰጥተዋል። የኢራን ታሪክ የማያውቁ ሰዎች ኢራን በማስፈራራት ለመጣ ኃይል አንንበረከክም እንጂ ተንበረከከን እንደማታቅ ይረዳሉ ብለዋል ሀሚኒ። በመቀጠልም ኢራን ከባድ ዋጋ ስህተት ሰርታለች መቀጣት አለባት፣ የአየር ክልላችን ስለጣሰች እስራኤል ይቅር አንልም ብለዋል። እስራኤል በቴህራን የሚገኘው የሀገር ውስጥ ደህንነት መስሪያ ቤት መውደሟን አስታወቀች። የእስራኤል ሰራዊት ዛሬ ባሰራጨው መረጃ መሰረት የሀገሪቱ ውስጥ የደህንነት መስሪያ ቤት የወደሙ ከጦርነት አውሮፕላኖች ድብደባ ነው ብሏል። ሰራዊቱ ቀደም ሲል ባወጣው መግለጫ በኢራን ላይ የሚካሄዱ ጥቃቶች ኢላማ ኒውክሌር ማብራሪያ ተቋም ማውደም ብቻ ሳይሆን አባገነን ያለውን የኢራን መንግስት መዋቅሮች እንደሚያካትት ገልጾ ነበር ሲል አዛስፍራ አስዘግቦ ነበር። ኢራን ከቀናት በፊት የሞሳድ መስሪያ ቤት መውደሟ ተዘግቧል። የኢራን የምድር ውስጥ የኒኩሌር ጣቢያ ኢላማ ያደረገ የእስራኤል ጥቃት በይፋ ለመቀላቀል እያሰብን ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ኢራን እጅ እንደማትሰጥና አሜሪካ በኢራን ጥቃት የምትፈጽም ከሆነ የማይተካ መዘዝ እንደሚያስከትል ማወቅ አለባት ሲሉ አያቶላ አሊ ኻሜኒም ገልጸዋል። አሜሪካና ምዕራባውያን ቀጠና ቦታቸውን ኢራን ለማጥቃት ከተጠቀሙበት በአካባቢው እናጠፋቸዋለን ሲል የኢራን አብዮታ ይዘብ ገለጸ። ኢራን በመካከለኛው ምስራቅ የሚገኙትን አሜሪካ ወታደራዊ ሰፈሮች ልታጠቃ እንደምትችል አስጠንቅቃለች። ቴህራን ፕሬዚዳንት ትራምፕ አያቶላህ አሊ ካሚኒን በተመለከተ ያወጡት ማስጠንቀቂያ ውግዛለች። የኢራን አብዮታ ይዘብ ሌሊት ባወጣው መግለጫ አሜሪካና ምዕራባውያን ቀጠና ቦታቸውን ኢራን ለማጥቃት ከተጠቀሙበት በአካባቢው እናጠፋቸዋለን ብሏል እንደ ድርጊቶች ውጤታማ ናቸው፣ ለሌሎች አካባቢ ሀገራት አስከፊ ነው ሲሉም አስጠንቅቋል። የኢራን ጦር የእስራኤል ሄርሞስ 900 የስለላ አውሮፕላን ተኩሶ ወጥ እንደጣለ ገልጸዋል። ሰው አልባ አውሮፕላን በእስራኤል የጦር መሳሪያ ውስጥ ሄሮን ቲፕ ኢታያ ቀጥሎ ሁለተኛው ትልቁ ሲሆን ለስለላና ለስለላ ተልዕኮች የተነደፈ ነው። የእስራኤል ጦር አውሮፕላን መመታቱንም አምኗል። የእስራኤልና የኢራን ግጭቶች ከቀን ወደ ቀን እየተባባሰ መጥተዋል። እነሆ ከአንድ ሳምንት ሊሞላው ትንሽ ሰዓታት የቀረው የእስራኤልና የኢራን ግጭቶች የእስራኤል አየር ማቃወሚያ አይረንዶም ኢራን ተከልኩት ባለችው የማጥቃት ዘዴ ምክንያት እየተዛባና መልሶ የእስራኤል ከተሞችን እያጠቃ መሆኑን ምስሉ ለሶስት ተከታታይ ቀናት አረጋግጠዋል። ትራምፕ ኢራን የሚሳኤልና የኒውክሌር መርሃ ግብሯን ትታ እጅ እንድትሰጥ የ24 ሰዓት ጊዜ ሰጥተዋል። አንዳንድ መረጃዎች እንደሚያሳዩት በወጡት ዘገባዊ መሰረት ምሽት ኢራን ወደ እስራኤል ሚሳኤል አክተል ትላ ተኩሳለች ተኩሳለች። አሜሪካ ከዋይት ሀውስ መግለጫ ሰጥታለች። ከስቴት ዲፓርትመንት በተሰጠው መግለጫ መሰረት አሜሪካ ኢራን የሚወስደው እርምጃ እንደምትቀላቀል በይፋ አረጋግጠው ነበር። ጥቃት በኋላ ትልቁ የእስራኤል የነዳጅ ማጣሪያ ከአገልግሎት ውጭ ሆኖ ስራ ቆመ። የኢራን ሰማይ ተቆጣጥረዋል ሲሉም ትራምፕ ገለጹ። በኢራን የሚሳኤል ጥቃት የወደሙ ቦታዎች በመቅረጽ ላይ የነበረ ጋዜጠኞች የእስራኤል ፖሊስ ተይዘው ካሜራቸው ተቀምቷል። በቀን ከ200 ሺህ በላይ ሜርሚሎች ድፍድፍ ነዳጅ ዘይት የሚያጠራው በሀይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ እሁድ ምሽት በኢራን ባላስቲክ ሚሳይል መመታቱ ይታወሳል። እስራኤል በኢራን የሚገኙ ሁለት የነዳጅ ማጣሪያዎች ቅዳሜ ዕለት በቦምብ መደብደቧን ተከትሎ እሁድ ምሽት ኢራን የሀይፋ የነዳጅ ማጣሪያ ባላስቲክ ሚሳኤል መታለች። ማጣሪያው 60% የሚሆነው ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትለው በደረሰበት ጉዳት ሙሉ ለሙሉ ስራ ማቆቡን ሮይተር ዘግቧል። በሌላ በኩል በኢራን ሚሳኤል ጉዳት ከደረሰባቸው ከተሞች አንዱ የሆነው በሃይፋ በኢራን የሚሳኤል ጥቃት የወደመች ቦታ በመቅረጽ የነበሩ ኢቲአርቲ ጋዜጠኞች ተይዘው ካሜራቸውን እንደተቀማ የዜና አገልግሎቱ አስታውቋል። የዶናልድ ትራምፕ የኢራን ዋና መሪ አያቶላህ ሀሊሃሚኒ ካሚኒ የት እንደተደበቁ በትክክል እናውቃለን አሁን ላይ የመግደል እቅድ የለንም፣ ነገር ግን ትግስታችን እያለቀ ነው ብለዋል። አሁን የኢራን ሙሉ የአየር ክልል ተቆጣጥረናል ያሉት ትራምፕ፣ በዚህ ሰዓት እስራኤል በኢራን መጠነ ሰፊ የሳይበር ጥቃት ወይም ሳይበር ዋር የከፈተች ሲሆን ኢራን አብዛኛዎቹ ማክሸፏን ተናግራለች። የእስራኤል ደህንነት ኃላፊዎች የሚቀጥሉት 48 ሰዓት ውስጥ የሚደረግ የማጥቃት እንቅስቃሴ እጅግ ወሳኝ ነው ሲሉ አብራርተዋል። የእስራኤልና የኢራን ጦርነት ከተጀመረ ከቀን ወቀን እየተባባሰ መጥቷል። ጦርነቱ ከወታደራዊ ጦርነት ተጨማሪ ወደ ሳይበር ጦርነትም አድማሱን አስፍቷል። የኢራን ጦር በእስራኤል ላይ መጠነ ሰፊ ጥቃት እንዳደርስ ሲዝት ኢራን ከ140 በላይ ድሮኖችን በላይ ወደ እስራኤል ለማጥቃት መላኳ ተሰምተዋል። ትናንት ምሽት ኢራን እስከዛሬው ቀለል ያለ የሚሳኤል ጥቃት በሁለት ዙር እንዳደረሰችና ና አምስት ሰዎች ቀላል ጉዳት እንደደረሰባቸው የእስራኤል ያደግ አገልግሎት ገልጿል። ኢራን በሚሳኤል ከቴላቪቭ እና ኢየሩሳሌም

እስራኤል በምዕራብ ኢራን ያለ የድሮንና የሚሳኤል መሰረተ ልማቶች መታለች። የኢራን የውጭ ጉዳይ ሚኒስትር እስራኤል የዓለም ትልቁ ነዳጅ ማውጫ ኢላማ ማድረጓ ተናግረዋል። ሚኒስትሩ እስራኤል የኢራን ነዳጅ እና የኃይል መሰረቶች ኢላማ ያደረገች መሆኑን አንስተው የጦርነት ቀጠናውን ለማድረግ ያለ ፍላጎት ያሳያል ሲሉ ከሰዋል። የኢራን ስፓክ ባንክ ዛሬ በተፈጸመው የሳይበር ጥቃት የተወሰኑ አገልግሎቶችን አቋርጧል። በኢራን በዋነኝነት በነዳጅ ማዳ ይጠቀሙበት በተባለው ባንኩ ችግሩ ከተወሰነ ሰ በኋላ ይቀረፋል ያለ ሲሆን እስራኤል ጋር የተገናኘ ጎጂን ዳርካ የተባለ የመንዝባሪ ቡድን ኃላፊነቱን በመውሰዱ የባንክ ሁሉም መረጃዎች ማጥፋቱን አስታውቋል። ኳታር የሁለቱን ሀገራት ጦርነት እንዳበቃ በየቀኑ አሜሪካ ጋር ንግግር እያደረገ መሆኑን ውጭ ጉዳይ ሚኒስትር ገልጸዋል። የእስራኤልና ኢራን ጦርነት በባባሱን ተከትሎ አሜሪካ ሁለት ዩኤስኤስ ኒሚትዝ የተባለ አውሮፕላን ተሸካሚዎች እና የጦር መርከቦች ወደ መካከለኛው ምስራቅ አጓጉዛለች። በተጨማሪም አሜሪካ ከፍተኛ ባለ ባለስልጣን የአሜሪካ ጦር መርከቦች በቁጥራቸው አነስተኛ የሆነ የኢራን ሚሳኤል ማክሸፏቸውን ተናግረዋል። የእስራኤል ጥቃትና የዶናልድ ትራምፕ ማስጠንቀቂያ ተከትሎ በርካታ ሰዎች ቴሄራን ለቀው እየወጡ ነው። ከሰዎቹ መብዛት የተነሳም ድሮ ሶስት ሰዓት ይወስድ የነበረው መንገድ አሁን 14 ሰዓት እየወሰደ ይገኛል ተብሏል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ አሁን ላይ የአሜሪካ ዜጎች ከእስራኤል ለማስወጣት የሚያስችለው ጊዜ እንዳልተደረሰ አስታውቋል። ኢራን ትናንት ምሽት በእስራኤል ከፈጸመችው ጥቃት አንዱ በምስል ወጥቶ ታይቷል። የሁለቱ ሀገራት ግጭት ከቀን ወደ ቀን እየተባባሰ መጥተዋል። በሌላ ዜና የኢራኑ ጠቅላይ መሪ አያቶላህ አሊ ሀሜኒ ካሚኒ እንደ እስራኤል እንደ ሳዳም ሁሴን ተመሳሳይ ጣፈንታ ሊገጥማቸው እንደሚችል እስራኤል ዝታለች። ቻይና ዜጎቿ በአስቸኳይ እስራኤል ለቀው እንደ ወጡ አዛለች። በጆርጂያ ቦርድ በኩል ማዘዣ እንደተዘጋጀላቸው አሳውቃለች። ተመሳሳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ዋና ከተማ ቴህራን ነዋሪዎች ከተማው ሙሉ በሙሉ ለቀው እንደወጡ አዘዋል። በዚህም የትራምፕ ትዕዛዝ አሜሪካ ቴህራን በቀጥታ መደብደብ ልትጀምር እንደተሆነ እንዲገመት አድርጓል። ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤት በሚሳይል መምተቷ ተዘገበ። ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤት በሚሳይል መመታቱን የኢራን መንግስታዊ ሚዲያ ታስኒም የዜና ወኪል ዘግቧል። የዜና ወኪሉ የአገሪቱ አብዮታዊ ዘብ ዋቢ አድርጎ እንደዘገበው ከሆነ የሞሳድ ቢሮ በኢራን ሚሳይሎች መመታቱን ገልጿል። ታስኒም የሞሳድ መስሪያ ቤት እንደሆነ የገለጸው ሕንፃው በእሳት ተያይዞ የሚያሳዩ ፎቶዎችና ፎቶዎች እየወጡ ነው። የኢራን አብዮታዊ ዘብ ኤሮስፔስ ተዋጊ ከፍተኛ ውጤት ለማምጣት ባነጣጠረ ዘመቻ ምን እንኳ ከፍተኛ የላቁ መከላከያ ስርዓቶች ቢዘረጉም የወታደራዊ የስለላ ማዕከሉ መትተዋል ሲል የዜና ወኪሉ በቴሌግራም ላይ አጋድተዋል። እስራኤል በሞሳር ስለተፈጸመው ሚሳኤል ጥቃት ያለችው ነገር የለም። እስራኤል መንግስት በጣለባቸው ግዳዎች ምክንያት አንዳንድ በጥቃት ኢላማ የተደረጉ ስፍራ በተመለከተ የሀገሪቱ ሚዲያዎች ሊዘግቡ አይችሉም ሲል ቢቢሲ በዘገባው ተመልክተዋል። ኢራን ዛሬ ጠዋት በሄርዚሊያ የሚገኘው የሞሳድ ህንፃ ሚሳኤል ደበደብኩ ስትል አስታውቃለች። ከቴልአቪቭ በስተ ሰሜን የሚገኘው ወታደራዊ መረጃን የሞሳድ ህንፃ በሚሳኤል መመታቱን የኢራን ሚሊተሪ ዘግቧል። ዛሬ ማለዳ ላይ ትክክለኛ ሚሳኤል ጥቃት መፈጸሙን የሩሲያ ስፑትኒክ የዜና አገልግሎት አልማዳያን ቲቪን ጨምሮ ሌሎች መገናኛ ብዙሃች ዘግበዋል። ጥቃቱ በሁለቱም ወገኖች መካከል የተካሄደ ያለ ወታደራዊ መባባስ እየጨመረ መምጣቱን ይጠቁማል ተብሏል። እንደ ምንጮ ገለጻ ከሆነ ሚሳኤሉ በቀጥ ቀጥታ ህንፃው ኢላማ ያደረገ ነው። በእስራኤል በኩል እስካሁን በይፋ የተረጋገጠ የቁሳቁስና የሰው ሞት የለም። የኢራን ምድር ኃይል አዛዥ ተስኒም ኒውስ ለተባለ የኢራን መንግስታዊ ሚዳ እንደተናገሩት እስራኤል ስትራቴጂካዊ ቦታዎች ላይ የሚደረጉ ጥቃቶች የተራቀቁ ጦር መሳሪያ በመጠቀም በመጪዎቹ ሰዓታት ተጠናቀው ይቀጥላሉ ተጠናክረው ይቀጥላሉ ብለዋል። ሂርዚሊያ የእስራኤል የስለላ ስራዎች ዋና ማዕከል ሲሆን፣ ማዕከሉ ላይ የተወሰደው እርምጃ ሁለቱም ሀገራት ወደ ከፋ ግጭት እንዳያስገባቸው ከወዲሁ ተፈርቷል።